አስቀድሞ ለሁሉም አዲስ አባላት እንኳን ደህና መጡ እንላለን። ወደ አቶሚ ቤተሰብ ተቀላቀሉ። እኔ ሮያል ማስተር ሆኜ የሮያል ሊንክ ክለብ ሳሙኤል፣ እንዲሁም አንድ ልብ ቡድን መስራች እና አንድ ልብ አገልግሎት ማዕከል ማዕከላዊ እንደሆንኩ እንደ አንድ አጭር ቪዲዮ ነው። አዲስ አባላት ለመጀመሪያ እንዴት እንደሚያስቀድሙ እና ምን ነገር እንደሚጠንቀቁ በቀላሉ እንደምንለው፣ እንዲሁም አንዳንድ እርሱ ያገኙትን ተሞክሮ እንደምንለው። በነፃ ምዝገባ አባል ከሆነን በኋላ በአጠቃላይ አራት የተለያዩ ደረጃዎችን እንደምንያል። የመጀመሪያው ደረጃ እንደ ተጠቃሚ መሆን ነው። አቶሚ ምርቶችን ለመሞከር መጀመር እንደምንለው፣ ምርት ለማስተዋል ማስተዋል እንደምንለው ምርቶችን በመጠቀም በሂደቱ ውስጥ እምነት ማግኘት እንደምንለው። ሁለተኛው ደረጃ ደግሞ እንደ ወዳጅ ተጠቃሚ መሆን ነው። ከአንድ ጊዜ በኋላ ምርቶችን በመጠቀም እንደምንለው፣ ምርቶች ያመጡትን ጥቅሞች እንደምንለው፣ እነዚህ ጥራት ያላቸው እንደ ቆዳ ማሻሻል ወይም የተጉር ሁኔታ ማሻሻል፣ የአፍ ጤና ወይም የአካል አጠቃላይ ጤና ሁኔታ ማሻሻል እንደምንለው። እንዲሁም እንደ ምርት ወዳጅ ተጠቃሚ መሆን እንደምንለው፣ ራስዎ በራስዎ ይመለሳሉ፣ ይቀጥሉ፣ ይጠቀሙ እንደምንለው፣ እንዲሁም የምርት ከፍተኛ ጥራትን እንደምንለው፣ እንዲሁም እንደ እውነተኛ ጥራት እንደምንለው። ይህ ሶስተኛው ደረጃ ኦፕሬተር መሆን ነው። ከነዚህ ከፍተኛ ጥራት ያላቸው ዝቅተኛ ዋጋ ያላቸው እና ታዋቂ የሆኑ የቡቲክ ምርቶችን ካገኘን በኋላ ምን ይሆናል? ከልብ ከጓደኞቻችን ጋር ከልባችን ማካፈል እና የተጠቃሚ አባልነታችን ማሰባሰብ መጀመር እንችላለን። ቀስ በቀስ ሁለት የተጠቃሚዎች ገበያዎች እየተቋቋሙ ነው። በአብዛኛው ሰዎች የምርቱ ተጠቃሚዎች ይሆናሉ፣ ማለትም ጊዜ ያለፈ ሲሄድ ብዙ ሰዎች ይከማቻሉ። የንግድ ስራ ለመምራት ፍላጎት ያላቸው አጋሮች ካሉ አብረን ልንሰራው እንችላለን። ቡድኑ የት ነው ያለው? መጀመሪያ ቀስ በቀስ ደረጃ በደረጃ መገንባትና ከዚያም ስራ ፈጣሪ ወደሚሆኑበት አራተኛው ደረጃ ላይ መድረስ ይችላሉ። ቡድናችን ታማኝ የምርት ተጠቃሚዎችን ቡድን ሲስብና ብዙ እና ተጨማሪ የንግድ አጋሮችን ሲሰጥ ምን ይሆናል? አውቶማቲክ ፍጆታ ወይም የምርት ፍጆታ እንዲኖረን ጀመርን። በራሴ እና በአጋሮቼ አዎንታዊ እድገት የቡድን አባላት ቁጥር ቀስ በቀስ ይጨምራል እና የተወሰነ ገቢ ማግኘት እንጀምራለን። አይዶሜን የግል ንግድ ማድረግ እንደምንለው ከመጀመሪያ ምናልባት ከጊዜያዊ ስራ ወደ ሙሉ ጊዜ ስራ መቀየር እንደምንለው መጀመሪያ የሚያስፈልገው ሂደት ምንድን ነው? የመጀመሪያ እንደምንለው በፍጥነት ገበያ ማስፋት እንደምንለው እጅግ አስፈላጊ ነው። ይህን የምርት ጥራትና ዝቅተኛ ዋጋ ያለው አይዶሜ ምርት ለእኛ ዙሪያ ያሉትን ሁሉንም ሰዎች ማስተዋወቅ እንደምንለው፣ እኛ ምርት ማሽጣት አይደለም እንደምንለው፣ ምርት መሸጥ አያስፈልገም። እኛ በታማኝነት ሌሎችን ማካፈል ብቻ ነው የምንላቸው። ለጓደኞቻችሁ ይሄ ምርት በጣም ጥሩ እንደሆነ ይንገሩ። ነገር ግን የዶሜ ምርቶችን እንዲሁ ትካሽ እና ጥሩ ጥራት ያላቸው ናቸው። እናም በዙሪያ ያሉ ሰዎች እንዲሁ ጥሩ እድል ሊጠቀሙበት እንደሚችሉ ተስፋ አድርጋለሁ። ይህም ከዘጠና ሁለት እስከ ስምንት በመቶ የሚሆነውን ጊዜያችንን እና ጥረታችንን እናስባለን። የአቶሚ ምርቱን ለሌሎች ያካፍሉ። በቀላሉ በአካባቢያችን ያሉ ጓደኞችን በአባልነት እንዲመዘገቡ ይጋብዙ። ምርቱን ደረጃ በደረጃ እንዲለማመዱ እና አርኪ ተጠቃሚ ይሁኑ። ገንዘብ ማስቀመጥ ይቻላል እንዲሁም የተሻለ ጥራት ያለው ከፍተኛ ጥራት ያለው ምርት መጠቀም ይቻላል። እንደዚህ በማንኛውም ግፍ ውስጥ ሳይሆን እኛ በደስታ ለጓደኞቻችን ማካፈል እንችላለን። በአፍ ማስተላለፍ፣ በጓደኞቻችን እና በቤተሰብ መካከል ማስተላለፍ ይቻላል። እኛ ነፃ ማስመዝገብ እንችላለን እንዲሁም ምንም የተጨመረ ትርፍ አንማርም። እንዲሁም የመቀላቀል ክፍያ የለም፣ ግፍ የሚያስከትል ግዴታ ወይም በወር ማስተዋወቅ የለም። ከእኛ ዙሪያ ያሉት ሰዎች ምርጥ ለተሻለ ሁኔታ ማጠቀም እንደምንለው እንዲሁም ገንዘብ ማስቀመጥ ይቻላል። ይህ የምንፈልገውን ዓላማ ማሳካት ነው። በተጨማሪም የስምንት በመቶ የሚሆኑ ሰዎች ምንድን እንደምንሰራ ያውቃሉ። እንደዚህ በቀላሉ አይዶሜ ንግድ ማስተዋወቅ ትችላለን። የኩባንያውን ታሪክ ኃይልና የንግድ አቅጣጫችንን እንዲሁም የህዝብ ምርት ዘዴዎቻችንን መግለጽ እንችላለን። የገንዘብ ገበያ አቀማመጥ እንዴት እንደሚሆን እና እንዴት እንደሚሆን ዓለም አቀፍ የምርት ማስተላለፍ ማዕከል እንደሚሆን እንዲሁም ዓለም አቀፍ የኢንተርኔት ንግድ መድረክ እንዴት እንደሚሆን መግለጽ እንችላለን። ከዚህ በፊት የተጠቀሱትን ሁለት ሁኔታዎች ከመግለጽ በኋላ እኛ በቀላሉ አዲስ ጓደኞቻችንን ነጻ እንደ አባል ማስመዝገብ እንዳብዛለን። ቀጣይ እርምጃ የምርቶቻችንን ሙከራ ማድረግ ይቻላል። የተለያዩ ሁኔታዎች ይነሳሉ። የመጀመሪያ ቀላልነት ነው። አንዳንድ ጓደኞች ከመስማታቸው በኋላ እሺ እንደሚል ይመስላል። ነፃ ማስመዝገብ ከተጠናቀቀ በኋላ ምርቶቻችንን መሞከር ይጀምራሉ። ይህ ነው ሁኔታ። አንዳንድ ጓደኞች ሁለተኛውን ሁኔታ ሊረዱት ይችላሉ እና ከዚያ በኋላ ለጊዜው ለመዝገብ አያስቡም፣ ነገር ግን ምርቱን ለመሞከር ማሰብ ይችላሉ። ይህን ደግሞ ደህና ነው። ሦስተኛው ሁኔታ አንዳንድ ጓደኞች ቀደም ሲል አንዳንድ መጥፎ ልምዶች አዳጥሟቸው ይሆናል። ምናልባት አንዳንድ የተለያዩ የኩባንያ መድረኮችን ተቀላቅለዋል። አንዳንድ ያልተደሰቱ ተሞክሮዎች ለምሳሌ ለመመገብ ወይም ለመዋለ ንዋይ ለማፍሰስ ከተገደዱ ዛሬ እኛ በጣም ብዙ ቆንጆ ነገሮችን እንዲያደርጉ እንደማንፈልግ በግልጽ ሊነግሮት ይችላሉ። ይህ ነፃ የምዝገባ ሂደት ነው እና አንዳንድ ከፍተኛ ጥራት ያላቸውን እና ዝቅተኛ ዋጋ ያላቸውን ምርቶች የመጠቀም እድል ይኖረታል። ለማንኛውም እኛ ሊኖረን ይገባል። ከዕለት ተዕለት ፍላጎቶቻችን ውጭ መኖር አንችልም። ገንዘብ መቆጠብ እና አንዳንዶቹን መጠቀም ፍጹም ስህተት ነው። ከፍተኛ ጥራት ያላቸው ምርቶች፣ ምንም አይነት አደጋ የለም፣ ምንም ኪሳራ የለም፣ ቀላል የምርት ስም ለውጥ እነዚህን አስፈላጊ ነገሮች ለመግዛት የተለየ ቦታ ያን ያህል ቀላል ነው። ደህና አራተኛው ነገር አንዳንድ ጓደኞቹ ሌሎች ኩባንያዎችን እና መድረኮችን እየሮጡ ሊሆን ይችላል። ያንተን አስደናቂ ተሞክሮ ከእነሱ ጋር ስታካፍል እነሱ በተራ ወደ ሌሎች ምርቶች ወይም መድረኮች ሊመክሩ ይችላሉ። በእርካታ ልንዳፈጣቸው እና ከጓደኞቻችን ጋር በክነት እነጋገራለን። ምርቱን ለአንድ ሰው የማስተዋወቅ ዓላማው ንግድ እንዲያካሄድ ለመጠየቅ ሳይሆን በነፃ እንዲመዘገብ እና ከፍተኛ ጥራት ያላቸውን እና አነስተኛ ዋጋ ያላቸውን የዕለት ተዕለት ፍላጎቶችን የመጠቀም እድል እንዲኖረው ለማድረግ ነው። ለማንኛውም ከንግድ ስራው ጋር አይጋጭም እና እሱ ለስራው የራሱ የሆነ ምርጫ እንዳለው ያምናል። ጥሩ ምርቶችን ለእሱ ማስተዋወቅ እና አንዳንድ ጥሩ ምርቶችን መጠቀም ያስፈልገዋል። ጥርስን መቦረሽ፣ መታጠብና እና ጸጉርን ማጠብ ሁሉም አስፈላጊ ናቸው እና ለዕለታዊ አጠቃቀም ምርቶች እንፈልጋለን። እኛ የእሱን ሀሳብ በተረጋጋ ሁኔታ ማዳመጥ አለብን። ልንነግረው ይገባል። እሺ፣ እንደዚህ ባለ ሁኔታ ውስጥ ከሆነ ከእሱ ጋር ስለ አቶሚ ማውራት አያስፈልገንም። በፎይታ ሲሰማው ምርቱን እንዲለማመደው አንዳንድ የጉዞ መጠን ያለው የጥርስ ሳሙና ወይም የጥርስ ብሩሽ ልንሰጠው እንችላለን። ይህ የምንሰራው ምንጊዜም እንደሚያስፈልገን ነው፣ ምክንያቱም እንደ እነዚህ ያሉ ሁኔታዎች በተለምዶ የሚነሱ ናቸው። በተጨማሪም ምርቱን ለማስተላለፍ የምንጠቀመው የጥርስ ሳሙና ወይም የጥርስ ብሩሽ እንደ ምሳሌ ይሆናል። እኛ ቀስ በቀስ እርምጃ በእርምጃ ማራመድ እንችላለን። ከዚያም በሚከተለው መንገድ መከታተል ይቻላል። መጀመሪያ ራስዎን መዘጋጀት አለቦት። የመጀመሪያ እርምጃ ምርቶቻችንን በትክክል መጠቀም ነው፣ እና እውነተኛ ልምድ ማግኘትና መረጋጋት አለቦት። የእምነታችን ምንጭ የአይቶሚ ምርቶችን በትክክል መጠቀም ነው። ሁለተኛ ደግሞ ማማረር አለቦት። ሁሉም የአይቶሚ አስተዳደር በራስ ማማረር ነው። በመስመር ላይ ማማረር ይቻላል ይህም የአውቶ ቤና የአቶሚ መስመር ላይ ድህረ ገጽ እንዲሁም ቻነል የነሚና በቡድን ውስጥ ስልጠና ይሆናል። የማማረር ምክር በየቀኑ ማግኘት ይቻላል። ሁሉም ሰው በየቀኑ ግማሽ ሰዓት በመስመር ላይ ማማረር እንደሚችል ነው። ቀስ በቀስ ቅርጸት ለራስዎ ላይ እና ለአቶሚ ምርት እንዲሁም ለኩባንያ ባህል እምነትን ማጠናከር፣ እንዲሁም በቡድን ስልጠና ተሳትፎ ማድረግ ይህን ምርት እና ንግድ ማካፈል ስብሰባ እንደሚሆነው ስልጠና ይሆናል። ማለትም በተደጋጋሚ ተሳትፎ ማድረግ። ሶስተኛ ደግሞ የኩባንያ የስኬት ስርዓትን መከተል እና የኩባንያው በየጊዜው የሚያደርገው አንድ ቀን የምርምር ስብሰባ እና የስኬት ተመራቂ ትምህርት እንዲሁም የኩባንያውን በጣም የተደረገ የስኬት ስምንት እርምጃዎችን መከተል አለብዎት። ራስዎ በራስ ማማራር እና ጓደኞችን አበረታት በአንድነት ማሳተፍ አለብዎት። ይህም የተረጋጋ ቡድን ማቋቋም እና በጣም የተደረገ ነው። አስተዋጽኦ የሚሰጥ አስተማማኝ አራተኛው ደግሞ ከተሞክሮ ያላቸው የቡድን መሪዎች ጋር መወያየት ነው። ችግር ወይም ጥያቄ ሲነሳ ምን ይደረግ? በራስ ብቻ ማዋጣት አይደለም። ከቡድን ውስጥ ተሞክሮ ያላቸውን መሪዎች ማግኘት እና እነሱም ምትር ማግኘት እንችላለን። በተግባር የሚሰሩ ዘዴዎችን ማማረር ለምርት ውጤት መድረስ ነው። እንደዚህ አይነት ቆንጆ ስራ እንዴት ሊኖረዎት ይችላል? የአጭር ጊዜ ፕሮጀክትም አይደለም። መቼ ጀመርክ? ለጥሩ ቡድን መሰረት መጣል እንድንችል ለማከማቸት ብዙ ጊዜ ጽናትና ቀጣይነት ያለው ጠንክሮ መስራት እንፈልጋለን። ወደ ሀምሳ የሚጠጉ ተጠቃሚዎችን ከደነ በኋላ ቀጣይነት ያለው አውቶማቲክ ገቢ ወይም በጊዜ ሂደት የሚጨምር ተደብሮ ገቢ ያድም ያሉ ቡድን ወይም ተጠቃሚዎቹ ቀስ በቀስ ማደጉን ይቀጥላሉ። ገቢው ከጊዜ ወደ ጊዜ እየጨመረ መቅቷል እና ሁል ጊዜ ስለምንነጋገርበት የህይወት ዘመነው የሚጠቅም የስራ እድል ሊያገኙ ይችላሉ። በሌላ አነዳደር በአቶሚ ለሶስት ዓመታት ጠንክረን ከሰራን በኋላ ሁላችሁንም እናመሰግናለን።